እሙዝዙ አህሙንና ፈኪሻን ምላሽ ጠራቻቸው፣ አልላችሁም መቼም። እኔ ግን ይሄን ያልኩበት ምክንያት የሆን አይን ላይ ያየሁት ነገር አለ ማለት ነው። እንደኔ ነቄ ያላችሁ እንዴት ነው አላችሁ? ለማንኛውም እሙዝዙ ዛሬ አህሙንና ፈኪሻን ምላሽ ምን ነው ይሄ ምላሽ ተደጋገመ። ፍጡር ጠርታቸው አስፈጥራቸዋለች ማለት ነው። በጣም ደስ የሚል ቪዲዮ ነው ማለት ነው፣ የዛሬው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልይ በያላችሁበት ቦታ። ሀባይቢ፣ አላህ ሀገራችንን ሰላም ያድርግልን። አንድነት፣ ፍቅር፣ መተሳሰብ አላህ ይስጠልኝ እያልኩኝ ዛሬም በአዲስ ቪዲዮ፣ ደስ በሚል ቪዲዮ በድጋሜ ከተፍ ብዬላችኋለሁ ማለት ነው። ሀባይቢ፣ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ውዶችዬ እና መግቢያ ላይ እንደነገርኳችሁ ዛሬ እሙ ዙዙ በሚያምር ሁኔታ የዙዙዬ ናት። ዙዙ ፋሚሊ አህሙንና ፈኪሻን ዛሬ ፍጡር ጋብዛቸዋለች ማለት ነው። አህሙ ከትናንት ወደ እንግዲህ ስጦታ የላከች ተሰጣቸው ነበር። እዛ ላይ ወቅሷት ነበር ማለት ነው። ከዚህ ቀደም ፍጡር ጓደኞቻችሁ ጓደኞቻችንን ስትጠሪ እኔን አልጠራሽኝም ምናምን ብሎ ወቅሷት ነበር። ዛሬ በሚያምር ሁኔታ አስፈጥረዋለች ማለት ነው። ከፈኪሻ ጋ እንግዲህ እንዴት ነው ፈኪና አህሙ ጋ ያ ያያችሁት ነገር እንዴት ነው? ነቆራው አይን ላይ ምናምን እንዴት ነው? ሙዙዙ ራሱ ሊያመልጣት ነበር ማለት ነው። ለማንኛውም እኔ የሆነ ነገር ተሰምቶኛል ማለት ነው። ጥንድ ጥንዶች ናቸው፣ እንተጋቡ። እንዲያውም አህሙና ፈኪሻ ማለት ነው። ለማንኛውም ዛሬ ደስ የሚል ጊዜ ነበር ማለት ነው። በሙዙዙ ቤት ጓደኞቿን ሰብሰብ አድርጋ ጠርታቸው ደስ የሚል ፍጡር ነበር። ሆንስ ደስ ይላል እንደዚህ ጓደኞቻችሁ ጋር። ብዙዎቻችን እንመኛለና እንደዚህ ጓደኞቻችሁ ጋር ተጠራርታችሁ ምናምን እንደዚህ አብራችሁ ማፍጠር ማለት በጣም ደስ ይላል፣ ሀቂቃ ማለት ነው። እና ከጓደኞቿን ጠርታ እንግዲህ አስፈጥራቸዋለች ማለት ነው። እንደዚህ መሰባሰቡ፣ አብሮ መብላት፣ መጠጣት፣ በነገራችን ላይ አብሮ መብላት መጠጣት ትልቅ ነገር ነው ጓደኝነትን ያጠነክራል ማለት ነው። ጓዳሽ ጓዳዬ ነው እንግዲህ እሙ ዙዙና ፈኪ ጓደኛ ማቾች ይመስሉኛል። እዚህ ቀደምም እውነት ለመናገር እሙ ዙዙ ከፈኪ ቤት ፍጡር ነበርና ስታስተናግዴ ነበር ምናምን ከጎኗ ነበረች። አሁንም ደግሞ ፈኪሻን ጠርጣታለች ማለት ነው። አይ ደስ ይላል። እዚህ ቀደምም እንደዚህ አብረው ሲሰሩ ነበር ማለት ነው። ጓደኛ ማቾች ሳይሆኑ አይቀሩም። ደስ ይላል። ፈኪሻም ደስ የምትል ልጅ ናት፣ እሙ ዙዙም ደስ የሚሉ ልጆች ናቸው። አብረው መቀራረባቸው አብረው እንደዚህ ደስ ይላል። አብራችሁ ስትሆኑ በነገራችን ላይ ኢትዮብም ይደምቃል። አብረው ሲሰሩ ምናምን ሲመጡ ደስ የሚል ነገር ነው። ሰው በነገራችን ላይ ኢትዮብ እንደዚህ ጃማ ሆናችሁ ስትሰሩ፣ ሰው ጋር ስትሰሩ ምናምን ይደምቃል። እና አሪፍ ነገር ነው። ጓደኛ ጥሩ ጓደኛ እያገኘች ይመስለኛል ሙዙዙ ይ ኢንሻአላ ደግሞ ሙዙዙም የምትካሳላ ያድረጋት እውነት ሙዙዙን ላይ ማስታወሳት አለሁኝ እና በከይር ነገር እንግዲህ አላህ ከይሩን ወፍቃት ኢንሻአላ፣ አላህ ልጇን ያሳድግላት እኮ በዝ ጠንካራ እናት ጠንካራ ልጅናት ናት ሙዙዙ ከልጇ ጋር ሆና እንግዲህ ደፋ ቀና እያለች ህይወቷን ለመቀየር ደፋ ቀረ የምትል ልጅ ናት ማለት ነው። ከአረብ ሀገር ተመላሽ እህታችን እሙ ዙዙ ማለት ነው። እንደዚህውም እንግዲህ ዛሬ ፈኪሻንና አህሙን አስፈጥራቸዋለች ማለት ነው። ማሻላ ደስ ይላል። ይውነት አህሙም አህሙ ግን ፈኪ እንዴት ነው? አህሙ አህሙን በጣም እየነቆረው እንዴት ነው? እንዴት አያችሁት ወይ ጓደኝነት፣ አንዳንዴ በጣም ስትቀራረቡ እንደዚህ ትነቋቆራላችኋል። ፈኪ እንዴት ነው በጣም ይንቋቆራሉ እና እንዴት ነው? ወይስ በጣም የልብ ጓደኛ ናቸው ወይስ ደግሞ እንደ እኔ እንዳያችሁት ምናምን ተጋብተዋል? እንደ እኛ ሳንሰማ ማለት ነው። እኛ የተበሮች እኮ ከኛ የተበሮች የሚያመልጥ የለም ማለት ነው። የፈኪና ያህሙ ነገር እንዴት ነው ነገሩ? ጓደኝነት ብቻ ነው ወይስ እንዴት ነው? እሙ ዙዙ እንዳውም እነዚህ ቆንጆጥ ብላ እንደገና ባመለሰችው ማለት ነው። እና እንዴት ነው ተጠራጠረ። በነገራችን ላይ ደስ ይላል። ሁለቱም ቢጣመሩ ጥሩ ነው ብዬ አስባለሁ ማለት ነው። ግን ደግሞ ተጣምረውም ቢሆን ቪዲዮ ይሰራሉ፣ ምናምን እነዚህ በቀላሉ እንትን አላቅም። ዝም ብሎ ተደባብቆ እንትን የሚል አይመስለኝም። ለማንኛውም እንግዲህ ካላ ከይሩን ነገር ወደ ከይር አላህ ከይሩን ይወፍቃቸው። በእርግጥ ጓደኝነትም ትልቅ ነገር ነው። እውነት ለመናገር በጣም ጓደኝነትም ከምንም በላይ ትልቅ ነገር ነው። ከዚህ ያው በእንትን ጓደኝነት ራሱ በጣም ትልቅ ነገር ነው። ሁለቱም ተወዳጅ ስለሆኑ አላህ እንግዲህ ትልቅ ደረጃ ያድርሳቸው ኢንሻአላህ። ለማንኛውም የዛሬው ቪዲዮ ይሄን ይመስላል። ካወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። አህሙንም ፈኪንም እሙ ዙዙንም እሙ ዙዙ በተለይ እሙ ዙዙን አበረታቷት ማለት ነው። በጣም ጠንካራ ልጅ ናት፣ ጎበዝ ልጅ ናት እና እሙ ዙ ከእሙ ዙዙ ጎን ሁላችን ነው የምንሆን እላችኋለሁኝ። አላ ልጇን ያሳድግላት፣ ትልቅ ደረጃ ያደርሳት እሷንም ልጇንም ድዋ አድርጉላት ሮመዳን ድዋ ይደርሳል ማለት ነው። መቅቡል ነው። ለማንኛውም የዛሬ ቪዲዮ ይህን መስሪያ ሀባይ ቤ ከወደዳችሁት ላይክ ሽር ሰብስክራይብ ያደረጋችኋበት አቶ ማለት ነው። ወዶችዬ ባባይ